ሰላም ሰላም ውድና እየተከበራችሁ ተመልካቾቻችን፣ ዛሬ ህዳር 25 ወይም ዲሴምበር 4 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 180 ብር ከ54 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 153 ብር ከ59 ሳንቲም ገዝቶ 154 ብር ከ58 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ30 ሳንቲም ተገዝቶ 154 ብር ከ33 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 210 ብር ከ33 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 176 ብር ከ99 ሳንቲም ገዝቶ 180 ብር ከ53 ሳንቲም እየሸጠ ነው። በንግድ ባንክ 175 ብር ከ51 ሳንቲም ተገዝቶ 179 ብር ከ02 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 225 ብር ከ63 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 191 ብር ከ20 ሳንቲም ግስቱ 195 ብር ከ02 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 184 ብር ከ86 ሳንቲም ተገዝቶ 188 ብር ከ56 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገብያ 129 ብር ከ34 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 108 ብር ከ64 ሳንቲም ገዝቶ 110 ብር ከ82 ሳንቲም እየተሸጠ ነው። በንግድ ባንክ 106 ብር ከ27 ሳንቲም ተገዝቶ 108 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 119 ብር ከ32 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 99 ብር ከ28 ሳንቲም ገዝቶ 101 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 97 ብር ከ22 ሳንቲም ገዝቶ 99 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ53 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 21 ብር ከ46 ሳንቲም ገዝቶ 21 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ98 ሳንቲም ተገዝቶ 21 ብር ከ40 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 240 ብር ከ86 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የጅራ ባንክ ነው። 203 ብር ገዝቶ 207 ብር ከ06 ሳንቲም እየተሸጠ ነው። በንግድ ባንክ 196 ብር ከ61 ሳንቲም ገዝቶ 254 ብር በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 49 ብር ከ19 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ86 ሳንቲም ገዝቶ 44 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 41 ብር ከ19 ሳንቲም ተገዝቶ 42 ብር ከ02 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 48 ብር 13 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 43 ብር 35 ሳንቲም ግስቱ 44 ብር 22 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር 33 ሳንቲም ግስቱ 41 ብር 41 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 469 ብር 10 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 254 ብር ከ04 ሳንቲም በመመዘር ላይ ሲሆን የባህሬን ዲናር በጥቁር ገበያ 479 ብር 18 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ምሄን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ በዚያ በቃን። መልካም ጊዜ፣ መልካም ቀን።